ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት አምስት ሁለት ሺ አስራ ሰባት ዓመተ ምህረት የምሽት ዜናዎችን ይዘንላችሁ ቀርበናል። የመምህራኑና የጤና ባለሙያዎች አድማና መናበብ ብልጽግናን ድንጋጤ ውስጥ እንደከተተው ተገልጿል። ከተሞች ተጨንቀዋል። እነ አዳነች ነገ ስብሰባ ጠርተዋል። የግንቦት ሁለት ሺ አስራ ሰባት ዓመተ ምህረት የቅዱስ ሲኖዶስ የርክበ ካህናት ምልአተ ጉባኤ ነገ እንደሚጀመር ታውቋል። በአማራ ክልል የተለያዩ ቀጠናዎች እየተደረጉ ያሉ ውጊያዎች ተጠናክረው እንደቀጠሉ ነው።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 የመምህራኑና የጤና ባለሙያዎች አድማ መናበብ ብልጽግና ድንጋጤ ውስጥ እንደከተተው ተገለጸ። የደሞዝና ጥቅማጥቅም ጥያቄን በማንሳት ለመንግስት የ30 ቀናት የቅድሚያ ማስጠንቀቂያ ጊዜ ሰጥተው የነበሩት የጤና ባለሙያዎች ምላሽ ባለማግኘታቸው ከፊል የስራ ማቆም አድማ መምታታቸው ታውቋል። ባለሙያዎቹ ከጥቂት የተመረጡ የሕክምና ክፍሎች ውጭ ያሉ ክፍሎች ከዛሬ ግንቦት አምስት 2017 ዓ.ም ጀምሮ ስራ ማቆማቸውን ገልጸዋል። ቢቢሲ ያነጋገራቸው አምስት በተለያዩ የአገሪቱ አካባቢዎች የሚገኙ ባለሙያዎች ከድንገተኛ፣ ከማዋለጃ፣ ከጽኑ ህሙማን እንዲሁም ከድንገተኛ ቀዶ ህክምና ክፍሎች ውጭ ያሉ የህክምና ተቋማት ክፍሎች አገልግሎት ማቋረጣቸውን ተናግረዋል። በተለይም ስፔሻላይዝድ እና ኮምፕረሄንሲቭ የሆኑ የአገሪቱ ትላልቅ የሚባሉ ሆስፒታሎች ስራ ማቆማቸውን የንቅናቄው አስተባባሪዎች እየገለጹ ሲሆን ከሰባ በመቶ በላይ የሚሆኑት ስራ አቁመዋል ብለዋል። በአብነትም ያህል ጥቁር አንበሳ፣ ቅዱስ ጳውሎስ፣ አለርት፣ ፈለገ ህይወት፣ ጥበበጊዮን፣ ጎንደር ዩኒቨርሲቲ ሆስፒታል፣ አዲስ ዘመን፣ ሀዋሳ ሆስፒታሎች የከፊል አድማው ከተመታባቸው የጤና ተቋማት መሀል የሚጠቀሱ ናቸው። የሀገሪቱ ቀደምትና ግዙፍ የሆነው ጥቁር አንበሳ ሆስፒታል ግማሽ የሚሆኑ ክፍሎቹ መዘጋታቸውን የገለጹ ስማቸውን እንዲጠቀስ ያልፈለጉ አንድ የጤና ባለሙያ እሳቸውን ጨምሮ ሐኪሞች ታካሚዎችን ራውንድ አይተው ከስራ መውጣታቸውን ገልጸዋል። ስጋት የሌለባቸውን ቦታዎች ወይም ክፍሎች ዘግተን ወጥተናል ያሉት ሐኪሙ እስከ አርባ በመቶ የሚሆነው የሆስፒታሉ ባለሙያ ስራ አልገባም ብለዋል። በሀዋሳ ዩኒቨርሲቲ ኮምፕሬን ኢንቴንሲቭ ስፔሻላይዝድ ሆስፒታል የሚያገለግሉ ሀኪምም እርሳቸውን ጨምሮ አብዛኛዎቹ ባለሙያዎች አድማ መምታታቸውን ገልጸው ከድንገተኛ ክፍሎች ውጪ ያለ አገልግሎት ሙሉ ለሙሉ ዝግ ነው ብለዋል። ተመላላሽ ሕክምና፣ ተኝቶ ሕክምና፣ ድንገተኛ ያልሆነ ቀዶ ሕክምና ሙሉ ለሙሉ ዝግ ነው ያሉት ሀኪሙ ከተመደቡ ባለሙያዎች ውጪ ያሉ ሰራተኞች ወደ ስራ አለመግባታቸውን ተናግረዋል። ይህን እያረጋገጡና ስማቸውን እንዳይጠቀስ የጠየቁ አንድ የሆስፒታሉ የስራ ኃላፊ ኢንተርንና ሬዚደንት ሀኪሞች መቶ በመቶ በሚባል ደረጃ አ ቃል ገቡም ብለዋል። ባህር ዳር የሚገኘው የአማራ ክልል ትልቁ ሆስፒታል የጥበበ ጊዮን ሆስፒታል ባለሙያዎችም አድማ መምታታቸውን የተናገሩ አንድ ባለሙያ ዘጠና አምስት በመቶ የሚሆኑ የጤና ባለሙያዎች አድማ ላይ ናቸው ብለዋል። የመጨረሻው አቅማችንን አሟጠን እስከ ዛሬዋ ቀን ድረስ ሰርተናል። ከዚህ በላይ ምንም ማድረግ የማይቻልባቸው ሁኔታዎች ስለተፈጠሩ እንጂ የቅንጦት ነገር ፈልገን አይደለም ሲሉ ባለሙያው ለአድማው ተገቢነት ምክንያት አቅርበዋል። ዛሬ ብዙ ሆስፒታሎች ስራ ላይ አይደሉም ሲሉ ስለ አድማው ማብራሪያ የሰጡት አንድ የጤና ባለሙያ ባለሙያዎች ንቅናቄ አስተባባሪ የከፊል ስራ ማቆም አድማው በቀድነው ልክ እየሄደ ነው ብለዋል። ባለሙያዎቹ በበኩላቸው ይህ እንዳይሆን ማስጠንቀቂያ መስጠታቸውን በመግለጽ ለአጠቃላይ የጤና ስርዓቱ መስተካከል ሲባል የሚደረግ እርምጃ ስለመሆኑ አስምረዋል። እየተራባችሁ ከሰው በታችሁ ሆናችሁ እየተቸገራችሁ ልጅ ማሳደግ ሳትችሉ አገልግሉ የሚል ቃል አልገባንም። እንደዚህ ብዬ እጄን አንስቼ ቃል አልገባውም የሚሉት የጥቁር አንበሳ ስፔሻሊስት ሐኪም ታካሚዎች ላይ ለሚፈጠር የህክምና ጦት ባለሙያው ከደሙ ንጹህ ነው ሲሉ ተጠያቂው መንግስት ነው ብለዋል። የንቅናቄው አስተባባሪ መጋቢት አስር ለታቀደው ሙሉ የስራ ማቆም አድማ እስካሁን ድረስ መንግስት ዝም ብሎ ይጠብቃል የሚል እምነት እንደሌላቸው ገልጸዋል። ይሁን እንጂ እስካሁን በይፋ መንግስት የጤና ባለሙያዎችን ለማነጋገር ጥሪ እንዳላቀረበላቸው ለቢቢሲ ተናግረዋል። በሌላ በኩል ደግሞ ነገ ግንቦት 6 2017 ዓ ም በአዲስ አበባ ከተማ ደረጃ ያሉ የመንግስት ትምህርት ቤቶች ጠዋት ረፋድ ሁለት ሰዓት ላይ መምህራኑን በየትምህርት ቤቱ የመመገቢያ አዳራሽ ለስብሰባ ጠርተዋል። ስብሰባው የተጠራው በከተማ አስተዳደር ትምህርት ቢሮ ደረጃ ሲሆን ማርፈድም ሆነ መቅረት እንደማይቻል ደግሞ ትምህርት ቤቶች የለጠፉት ማስታወቂያ አመላክተዋል። በስብሰባው መቅረትም ሆነ ማርፈድ እንደማይቻል ያሳሰቡት ትምህርት ቤቶቹ ለሚፈጠረው ችግር ትምህርት ቤቱ ኃላፊነት አይወስድም ብለዋል። ስልክ መያዝና ማስፈቀድ እንደማይቻልም ገልጸዋል። በየትኛውም ሴክተር የሚገኝ የመንግስት ሰራተኛ ተምሮ እንዳልተማረ በመሀይም ካድሬዎችና የቢሮ ኃላፊዎች መብቱ እየተረገጠ እንዳይረጋጋ በመንግስት የታቀደ ኢኮኖሚያዊ ጫና እየደረሰበት ይገኛል። የሰሞኑ የጤና ባለሙያዎችም ጥያቄ የሁሉም የመንግስት ሰራተኛ ጥያቄ ነው። ከእንግዲህ መሀይም ሹመኞች ራት እንዲበሉ ሻማ ይዘን የምንቆምበት ወቅት አልፏል ሲሉ የገለጹት ደግሞ መምህራን ናቸው። ታዲያ የአገዛዙ ባለስልጣናት የነገውን ስብሰባ የጠሩት መምህራኑና ሐኪሞቹ ስራ የማቆም አድማ እንቅስቃሴ ውስጥ በመግባታቸው ነው። የግንቦት 2017 ዓ ም የቅዱስ ሲኖዶስ የርክበ ካህናት ምልአተ ጉባኤ ነገ እንደሚጀመር ታወቀ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ የርክበ ካህናት ምልአተ ጉባኤ በነገ ውለት በጽርሐ መንበረ ፓትርያሪክ እንደሚጀመር ተገልጿል። የምልአተ ጉባኤው መክፈቻ የጸሎት መርሃ ግብር አሁን በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም እየተካሄደ ይገኛል። ከነገ ጀምሮ ቅዱስ ሲኖዶስ በልዩ ልዩ ወቅታዊ የቤተ ክርስቲያኒቱና ሀገራዊ ጉዳዮች ላይ እንደሚወያይ ይጠበቃል። ከሳምንት በፊት በፊት የብልጽግናው አገዛዝ ወደ ሀገር እንዳይገቡ ከልክሏቸው የነበሩትን የቅዱስ ሲኖዶስ ዋና ጸሐፊ አቡነ ጴጥሮስን ጨምሮ ሶስት አባቶች ወደ ሀገር እንዲገቡ በወደ ሰፊነት ፈቅጃለሁ ማለቱ ይታወሳል። ይሁን እንጂ ወደ ሀገር እንዲገቡ ፈቅጀላቸዋለሁ ያላቸው በዋናነት አቡነ ጴጥሮስ የሲኖዶሱ ጸሐፊነታቸው በዚህኛው ጉባኤ ስለሚጠናቀቅና ብዙም ተጽዕኖ አይፈጥሩብኝም ብሎ በማሰብ የወሰነ ውሳኔ መሆኑን ምንጮችን ዋቢ አድርገን መዘገባችን አይዘነጋም። ታዲያ ይህን የአገዛዙን ውሳኔ ተከትሎ ማባሳቱ ይህ ዜና እስከተጠናከረበት ሰዓት ድረስ ለጉባኤው ወደ ሀገር መግባታቸው አልተረጋገጠም። በዚህ ጉባኤ የቅዱስ ሲኖዶስ ዋና ጸሐፊንና የጠቅላይ ቤተ ክህነት ስራ አስኪያጅን ጨምሮ በርካታ ሹመቶች ይሰጣሉ። በአማራ ክልል የተለያዩ ቀጠናዎች እየተደረጉ ያሉ ውጊያዎች ተጠናክረው እንደቀጠሉ ነው። ተጠናክሮ በቀጠለው የህልውና ተጋድሎ ምስራቅ አማራ ኮር ሁለት ዞብላምባ ክፍለ ጦር አንደኛ ሻለቃ ቃኝ ግንቦት ሶስት ሁለት ሺ አስራ ሰባት ዓ.ም አመሻሽ ቆቦ ከተማ ሆርማት አዲሱ ሰፈር ላይ የደፈጣ ጥቃት በመፈጸም በርካታ የብልጽግና ሰራዊት ሙትና ቁስለኛ በማድረግ ታላቅ ጀብዱ መፈጸሙን ክፍለ ጦሩ አሳውቀዋል። በቆቦ ከተማ በቅርብ ርቀት ጥቁር አስፓልት ላይ የተመታው የአገዛዙ ኃይል በእጅጉ የተደናገጠ ሲሆን የማጥቃት እቅዱም በተደጋጋሚ የደፈጣ ጥቃት ተጨናግፎበት ይገኛል። በዚህም የብልጽግና ኃይል ከውጊያ ውጪ በመንገድ በተዳከመበት በደፈጣ እየተመታ ተሰላሽቶ በበርካታ አካባቢዎች እየተበተነ ፋኖን እየተቀላቀለ ይገኛል። በሌላ በኩል በዚሁ በወሎ ቀጠና በተሰማ መረጃ የቀድሞቹ የአማራ ልዩ ኃይል ኮማንዶ አሰልጣኝና አመራሮች ወደ አንድ ማዕከል እየተሰባሰቡ መሆኑ ታውቋል። የቀድሞ የአማራ ልዩ ኃይል ኮማንዶ አሰልጣኝና አባል ዮናስ አዳነ የአፋ ብሃ በወሎን መቀ መቀላቀሉን መረብ ሚዲያ አፋ ብሃ በወሎ ስልጠና መምሪያ ክፍል መረጃ አግኝቻለሁ ሲል ዘግበዋል። ኮማንዶ ዮናስ አዳነ አሉ ከሚባሉ ምርጥ ኮማንዶዎች አንዱ እንደሆነም ተነግሯል። በተመሳሳይ የቀድሞው የአማራ ልዩ ኃይል መብረክ ኮማንዶ ክፍለ ጦር አባልና አመራር የነበረው ኮማንዶ በማንያ ከሳምንታት በፊት የአፋ ብሃ በወሎን መቀላቀሉ ታውቋል። በወሎ ቀጠና በአምባሰል ተራሮች ግርጌ ከማለዳው ከባድ ውጊያ እየተካሄደ መሆኑ የተገለጸ ሲሆን ሸዋል፣ ቀባና ተንበቆ የተባሉ ቦታዎች ናቸው ውጊያ እየተካሄደ ባቸው አሉት። ውጊያው የተቀሰቀሰው ከደሴ በኩታበር በኩል ና ከማርዬ በጊሸን በኩል ወደ አካባቢዎቹ የአገዛዙ ጦር መንቀሳቀሱን ተከትሎ ነው። በውጊያውም አገዛዙ ከፍተኛ ኪሳራ ያስተናገደ ሲሆን፣ ዝርዝር ጉዳዮች እንደሚገለጹ የፋኖ ኃይሎች አሳውቀዋል። በሌላ በኩል በሰሜን ሸዋ ሸዋሮቢት ዙሪያ የለን በተባለ ቦታ ከፍተኛ ውጊያ እየተካሄደ መሆኑን ሰምተናል። በምዕራብ ጎንደር ደግሞ ቋራ፣ ሽንፋ፣ ነብስ ገበያ ና መተማ ድረስ አገዛዙ አዲስ አየር ወለድ ኮማንዶ በብዛት እያራገፈ ያረፈ መሆኑ ታውቋል። ሆኖም በዚህ ቀጠና በተደጋጋሚ ብልጽግና ግዙፍ ኃይል ቢያሰማራ አመድ ሆኖ እየቀረበት ተቸግሯል። በዚሁ ቀጠና ከሽንፋ መንዶካና ቱመካ አልፎ አልፎ ተኩስ ቢሰማም ውጊያ አለመጀመሩ ተገልጿል። ፋኑ ኃይሎችም ለዚህ ወታደራዊ እንቅስቃሴ እንደተለመደው ዝግጁ መሆናቸውን አሳውቀዋል። በማዕከላዊ ጎንደር በሚገኙ ቀጠናዎች እስከ ሰኔ 30 ድረስ ፋኖን እናጠፋለን በሚል ውጊያ የከፈተው ብልጽግና ከፍተኛ ኪሳራ ማስተናገዱ ታውቋል። በዞኑ በሚገኙ አምስት ወረዳዎች ከግ ግንቦት ሶስት የጀመረው ውጊያ አሁንም የቀጠለ ሲሆን ጎንደር ዙሪያ በለሳ ወገራን ጨምሮ በሌሎች አካባቢዎች በተደረጉ ውጊያዎች አገዛዙ ከፍተኛ ኪሳራ ማስተናገዱ ተገልጿል። በጎጃም ቀጠና ደግሞ ከቡሬ ወደ ብር ሸለቆ ሲጓዙ በነበሩ ምልምል የብልጽግና ጦር አባላት ላይ አፋብሀ አምስተኛ ክፍለ ጦር ጥቃት ፈጽመዋል። በዚህም በርካታ ምልምል ወታደሮች በፋኖ እጅ መግባታቸውን የተነገረው አምስተኛ ክፍለ ጦር እንዳሳወቀው ዋንገዳም በተባለ ቦታ በፈጸመው በዚህ ድንገተኛ ጥቃት ከ50 በላይ ምልምል ምሎች በእጁ እንደገቡ አሳውቀዋል። በዚሁ ቀጠና በምትገኘው ቁጭ ከተማ የአገዛዙ ጦር አባላት በነዋሪዎች ላይ ከፍተኛ ዝርፊያ እየፈጸሙ መሆኑ ተሰምተዋል። ይህ በእንዲህ እንዳለ የህወሃት ታጣቂዎች አዳዲስ ወታደሮችን በጨርጨርና ቢሶበር አካባቢ እያራገፉ መሆኑ ተሰምተዋል። ትናንትና ሌሊት በግራ ካሱ ከፍተኛ ተኩስ ነበር ተብሏል። በግራ ካሱና አካባቢው ያሉ የህወሃት ታጣቂዎች በተጠንቀቅ እንዲቆሙ አዟል። ዶናልድ ትራምፕ የመካከለኛው ምስራቅ ጉብኝታቸውን በሳውዲ አረቢያ ጀመሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለይፋዊ ስራ ጉብኝት ሳውዲ አረቢያ ገብተዋል። ትራምፕ ወደ ዋይት ሀውስ ለሁለተኛ ጊዜ ከተመለሱ በኋላ ለመጀመሪያ ጊዜ በመካከለኛው ምስራቅ የሚያደርጉትን ጉብኝት ለመጀመር በሳውዲ አረቢያ የሪያድ የንጉስ ካሊስ አውሮፕላን ማረፊያ ሲደርሱ ልዑል አልጋ ወራሽ መሐመድ ቢን ሳልማን አቀባበል አድርገውላቸዋል። ሁለቱ መሪዎች በኢራን የኑክሌር ፕሮግራም፣ በጋዛ ስላለው ቀውስና የነዳጅ ዋጋን በተመለከተ ውይይት ይኖራቸዋል ዋል ተብሎ ይጠበቃል። ከዚህ በተጨማሪ ትራምፕ በዚህ ጉብኝታቸው እስከ አንድ ትሪሊዮን ዶላር ወይም ዘጠኝ መቶ ቢሊዮን ዩሮ የሚደርስ የጦር መሳሪያ ሽያጭ ስምምነቶችን ያደርጋሉ ተብሎም ይጠበቃል። ትራምፕና አብረው የተጓዙት ረዳቶቻቸው በሪያድ እንደደረሱ በአውሮፕላን ማረፊያ ውስጥ በሚገኝ ትልቅ አዳራሽ ውስጥ የጠመንጃ ቀበቶ አይነት ያለው የአስተናጋጅ ልብስ ያጠለቁ አስተናጋጆች ቡና እንዳቀረቡላቸው አሶሽየትድ ፕሬስ ዘግበዋል። በቡና ስነ ስርአቱ ላይ የቴስላና የስፔስ ኤክስ ዋና ስራ አስፈጻሚ ኤለን መስክን ጨምሮ በርካታ የንግድ ስራ አስፈጻሚዎች ተጋብዘዋል። መስክ በዝግጅቱ ወቅት ከትራምፕ እና ከልዑል አልጋውራሽ ቢን ሳልማን ጋር አጭር ውይይት ማድረጉም ታውቋል። ተመድ እስራኤል ወደ ጋዛ ምግብ እንዳይገባ ማገድን እንደ ጦር መሳሪያ እየተጠቀመች ነው ሲል ከሰሰ። እስራኤል ዓለም አቀፍ ጋዜጠኞች ወደ ጋዛ እንዲገቡ አትፈቅድም። ከሁለት መቶ በላይ ጋዜጠኞችም በስራ ላይ ሳሉ ተገድለዋል። በጋዛ ያለውን ሁኔታ ለመዘገብ ህይወታቸውን ለአደጋ ካጋለጡ ጋዜጠኞች በተጨማሪ ዓለም አቀፍ የሰብአዊ እርዳታ ድርጅቶችም መረጃዎችን እያወጡ ነው። ዓለም አቀፉ ቀይ መስቀል ማህበር ምክትል ዳይሬክተር ፓስካል ሁንዳት እንደሚሉት በጋዛ ያሉ ንጹሀን ሰዎች በተደጋጋሚ ከመፈናቀላቸውና ዘወትር ለጥቃት ከመጋለጣቸውን ባሻገር ሰብአዊ እርዳታ በመስተጓጎሉ እየተፈተኑ ይገኛሉ። በፍጹም ከዚህ በላይ ሁኔታው እንዲባባስ መፍቀድ የለብንም ይላሉ። የተኩስ አቁም ስምምነቱ ተጥሶ እስራኤል በጋዛ የምታደርገውን ወረራ ቀጥላለች። ወደ ጋዛ የሚወስዱ መንገዶች በእስራኤል ተዘግተዋል። ምግብና መድኃኒትን ጨምሮ የሰብአዊ እርዳታም ተቋርጧል። ሁለተኛው ዙር የተኩስ አቁም ስምምነት የሚተገበርበት እድል በጦርነቱ ዳግመኛ መጀመር ምክንያት ጠባብ ሆኗል። እስራኤል ከጋዛ ሙሉ በሙሉ ከወጣች ሐማስ የ የተቀሩትን ታጋቾች በአጠቃላይ እንደሚለቅ አስታውቋል። ጠቅላይ ሚኒስትር ቤንያሚን ኔታናሁ እና የተቀሩት አክራሪ የእስራኤል ባለስልጣናት ይህንን መቀበል አልፈለጉም። የጋዛ ፍልስጤማውያን የአይሁዳውያን ሰፋሪዎች እንዲተኩ ነው የሚፈልጉት። አክራሪ ብሔርተኛ የእስራኤል ፖለቲከኞች ኔታናሁ ወደ ጦርነት እንዲመለሱ ይፈልጉ ነበር። ይህንን ካላደረጉ የፖለቲካ ሕይወታቸው ጥያቄ ውስጥ ይገባል። አዲስ የተባባሰ ጥቃት ጋዛ ላይ ለመሰንዘር ኔታናሁ ዝተዋል። ፕሬዚዳንት ዶናልድ ትራምፕ በነዳጅ የበለጸጉ የአረብ ሀገራትን ከጎበኙ